የአረቡ ምድር ለሳይንስ ያበረከተው ስጦታ በተለያዩ የሳይንስ ዘርፎች ውስጥ ከፍተኛና ዘላቂ ነው። ከሂሳብ እስከ ሕክምና፣ ከፊዚክስ እስከ ፍልስፍና የሚደርሱ አስተዋጽኦዎች የዘመናዊ ሳይንስ መሠረት ሆነዋል። ይህ ስጦታ የሰው ልጅን የእውቀት ዘመን ለማሻሻልና ለማዳበር አስተዋጽኦ አድርጓል። ከ300 ዓመታት በላይ ሳይደበዝዝ የዘለቀው ይሄ ስልጣኔ አንቱታን ሲያተርፍ የአረቡ ዓለም ከአብራኩ ከተገኙ ጠቢባን ልጆቹ በተጨማሪ ከፐርሺያም ሆነ ከግሪክ ከእንድም ሆነ ከያሉበት ዕውቀትን መሠረት አድርጎ ሊቃውንትን አሰባስቧል። ከተሞቻቸውም ሴንተር ኦፍ ኤክሰለንስ ሆነው አገልግለዋል። በየሙያ ዘርፉ የተገኙ የስልጣኔ ውጤቶች ክፍለ ዘመናትን እንዲሻገሩ የአረበኛ ቋንቋ በአግባቡ በመሰነድ ትልቅ ሚና ተጫውቷል። ሰላም! ውድ እንደራስ መረጃ ተከታታዮች የአረቡ ዓለም ሥልጣኔና የአረበኛ ቋንቋ ለሳይንስ ያበረከተው አስተዋጽኦን የዳሰስንበት ዝግጅት እንድትከታተሉ እየጋበዝን በድጋሚ ለመላው የእስልምና እምነት ተከታዮች ዒድ ሙባረክ ማለት እንወዳለን። አረበኛ መጽሐፍ ተጽፎበታል፣ በፍልስፍና ተፋጭተውበታል፣ ዲፕሎማሲያዊ ጥበቦችም ተሸምኖበታል። አረበኛ ከሴማዊ የቋንቋ ቤተሰብ የሚመደብ ሲሆን በአፍሪካና በኤዥያ በብዛት ይነገራል። ከአራት መቶ ሚሊዮን በላይ ህዝብ አረበኛ የመጀመሪያ ወይም ሁለተኛ ቋንቋው አድርጎ መናገር እንደሚችልም ይገመታል። ብዙ ተናጋሪ ያለው ቋንቋ በሚል በዓለም ላይ የአምስተኛ ደረጃን አጎናጽፎታል። ለዚህ ደግሞ ከስነ ጽሁፍ እስከ ፍልስፍና ከሳይንስ እስከ ዲፕሎማሲ የዘለቀ ብርቱ ተሳትፎው ትልቅ ድርሻ ይይዛል። ሀያ ስምንት ፊደላት ሲኖሩት ከቀኝ ወደ ግራ የሚጻፍ መሆኑ፣ አንድ ቃል ብዙ ትርጉም ማዘሉ፣ የበለጸገ የሰዋሰው ሀብቱ፣ ልዩ ልዩ ቀበሌኛ ማፍራቱ የተለየ ያደርገዋል። አንድ ነጥብ ዘጠኝ ቢሊየን ለሚገመተው የእስልምና እምነት ተከታይ ማህበረሰብም ቁርአን የተጻፈበት ቋንቋ ከመሆኑ ጋር በተገናኘ ልዩ ቅርርብ ይፈጥረለታል። ከስድስቱ የተባበሩት መንግስታት ይፋዊ የሥራ ቋንቋ መሃል አንዱ በመሆን ከ1973 አንስቶ እያገለገለ ሲሆን ከ2012 ጀምሮ በየዓመቱ የዓለም የአረበኛ ቋንቋ ቀን ዲሴምበር 18 ይከበራል። ድርጅቱ ይፋዊ የሥራ ቋንቋ አድርጎ መጠቀም የጀመረበትን 50ኛ ዓመት በ2023 እንደ ኤሮፓያን አቆጣጠር ሲያከብር አረቢክ ዘ ላንግጅ ኦፍ ፖይትሪ ኤንድ አርት በሚል መሪ ቃል ነበር። በአሜሪካ የሚገኘው የጆርጅ ታውን ዩኒቨርሲቲ በ1985ና 1992 ባሳተመው የማስተማሪያ ሞጁል ላይ ከ8ኛው መቶ ክፍለ ዘመን አጋማሽ ጀምሮ እስከ 11ኛው መቶ ክፍለ ዘመን መጨረሻ ድረስ የአረበኛ ቋንቋ የሳይንስና የስኮላርሺፕ ቋንቋ ሆኖ ማገልገሉን ይናገራል። እስላሚክ ኢምፓየር ገናና በነበረበት ዘመን የተለያየ ቋንቋ፣ ሃይማኖትና ብሔር ይዘው ከዓለም ዙሪያ ወደ አረብ ሀገራት ከሚመጡ ሰዎች ጋር የእውቀትና የባህል ልውውጥ እንዲደረግ በማገዝ የማስተማሪያ ቋንቋ ሆኖ በማነጽ ትልቅ ሚና መጫወቱም ይጠቀሳል። የአረቡ ዓለም ስልጣኔ ለሂሳብና ሳይንስ እድገት ያበረከተው አስተዋጽኦ በሚል የጆርጅ ታውን ዩኒቨርሲቲ ባሰናዳው ጽሑፍ ላይ የምዕራብ ዓለም የነበረበትን የእውቀት ጥማት ለማርካት የጣረው ግሪክ ኦርዶ ላቲን አገላብጦ ሳይሆን አረቢያ ተጉዞ መጽሐፍ ተውሶ ዕውቀትን ከምንጩ ጠልቆ እየጠጣ እንደነበር ይናገራል። በካሊፋዎች በሚተዳደረው የአረብ ግዛት ውስጥ አረበኛ የሚያወሩት አረቦችና ሙስሊሞች ብቻ ሳይሆኑ ፐርሺያዎች ና ህንዶች ክርስቲያኖችና ይሁዶች ጭምር ነበሩ የዚህ ምክንያቱ የአረቡ ምድር የዓለም የእውቀት የስበት ማዕከል የነበረ በመሆኑ ነው ከህንዶችም ሆነ ከፐርሺያዎች ከላቲንም ሆነ ከአረማይክ ወደ አረበኛ ለሚተረጉሙ ሊቃውንት ሲሞላ በወርቅ ሲጎድል በብር ክፍያ ይፈጸምላቸው ሽልማት ይበረከትላቸው ነበር

ሳይንሳዊ እውቀት ላይ ከፍተኛ አስተዋጽኦ አለው። ከፍተኛ የሆኑ የሳይንስና የፍልስፍና ሊቃውንት ከአረብ ዓለም በመነሳት በሂሳብ፣ በሥነ ፈለክ፣ በሕክምና፣ በፊዚክስና በሌሎች የሳይንስ ዘርፎች ውስጥ የመሰረታዊ አስተዋጽኦችን አበርክቷል። በእጃችን ያለው ሰዓት፣ በስልካችን ያለው ካሜራ፣ በተሽከርካሪዎች ላይ የተገጠመው ጂፒኤስ ያለነዚህ ሰዎች ብርቱ ጥረት የሚታሰብ አልነበረም። በሂሳብ ሳይንስ ውስጥ አንድ ስም ጎልቶ ይታወቃል። ይሄ ሰው የአልጀብራ ሳይንስ አባት ተብሎ ይጠራል። ስሙም አልሃዋሪዝሚ ይሰኛል። የአልጀብራን መሰረታዊ ጽንሰ ሀሳቦች ለመጀመሪያ ጊዜ በአግባቡ በማቅረብና በማደራጀት ውስጥ አስተዋጽኦ አበርክቷል። በተጨማሪም የአረብ ሊቃውንት

አረብ ሳይንቲስቶች በስነ ፈለክ ውስጥ ከፍተኛ አስተዋጽኦ አበርክተዋል። አልባታኒ የፕላኔቶችን እንቅስቃሴዎች በትክክል ለመለካትና ለማስላት የሚያስችሉ ዘዴዎችን አዘጋጅቷል። በተጨማሪም የአረብ ሊቃውንት የጥንታዊ ግሪክ ስነ ፈለክ ሥራዎችን ወደ አረበኛ በመተርጎምና በማሻሻል ወደፊት ለአውሮፓውያን ሳይንቲስቶች መሰረት የሚሆን ስራ አበርክተዋል። እንደ ሌሎቹ ሙያዎች ሁሉ በሕክምናም የአረቡ ዓለም ትልቅ አስተዋጽኦ አበርክታለች። ለአብነትም ኢብንሲናን ወይንም አልቬሲናን ማንሳት ይቻላል። ይሄ ታላቅ ሊቅ በርካታ መጽሐፍትን በመጻፍ በመካከለኛው ዘመን ሕክምናን በእጅጉ ለማዳበር አስተዋጽኦ አድርጓል። የእሱ ሥራዎች በአውሮፓ የሕክምና ትምህርት ቤቶች ውስጥ ለብዙ መቶ ዓመታት ማጣቀሻ ሆነው አገልግለዋል። ኢብን አልሄይታም የኦፕቲክስ ሳይንስ አባት ተብሎ ይጠራል። እሱ የብርሃን ተፈጥሮና የማየት ሂደትን አጥንቷል። ትዝታና ትዕይንትን በፎቶና በቪዲዮ ማስቀረት ያለ ኢብን አልሄይታም የፈጠራ ውጤት የሚታሰብ አልነበረም። የአረብ ሊቃውንት በጂኦግራፊና በካርታ ሥራ ውስጥ ትልቅ አስተዋጽኦ አበርክተዋል። አል ኢድሪስ የተባለው ሊቅ የዓለምን ካርታ በትክክል ለመሳል እና ለማቀድ አስተዋጽኦ አድርጓል። የሱ ሥራዎች በአውሮፓ የሚገኙ ጂኦግራፈሮች ላይ ትልቅ አስተዋጽኦ አሳድረዋል። ሐቢቢ መህመ ሰፍርት በርካታ የአረቡ ዓለም ፈላስፋዎችን ማንሳት ይቻላል። ለአብነት ያክልም አልፋራቢን አለያም ኢቬሴናን ወይንም ደግሞ አቬሮይሲን ማንሳት ይቻላል። የጥንታውያን ግሪክ ፍልስፍናን ከእስልምና ፍልስፍና ጋር በማዋሃድ አዲስ የፍልስፍና ትምህርትን አበርክተዋል። እንደ ራስ መረጃ ለመላው የእስልምና እምነት ተከታዮች በድጋሚ ኢድ ሙባረክ እያለን የአረቡ ዓለም ሊቃውንቶችና አረበኛ ቋንቋ ለዘመናዊው ስልጣኔ ያበረከተውን አስተዋጽኦ የሚያትተውን ዘገባ እዚህ ላይ ይቋጫል። ኢድ ሙባረክ።